እየተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላምታችን እየደረሳችሁ ይህ የፋኖ ድምፅ ነው። ህልውናችን እነ ተጀምሯል። በዛሬው ህልውናችን ፕሮግራም የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብለይዝ የአራተኛ ደጃዝ ማሽኮር የተከዚ ክፍለ ጦር ህዝብ ግንኙነት ኃላፊ መምህር አርበኛ አበበ ወርቁና እንዲሁም የረመጡ ደጀን ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር አስፈው አደራጀው ጋር በወቅታዊ ጉዳይ ሰፋ ያሉ ውይይቶችን እያደረግን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ጤና ይስጥልኝ አርበኛ አበበ ወርቁና አርበኛ መምህር አስፈው፣ እንደምንሰነበታችሁ። አብረን ይስጥልን፣ እንደምንሰነበታችሁ መልካም እንግዲህ ከሰሞኑ አራተኛ ደጃዝማች ኮር በሚንቀሳቀስባቸው ቀጠናዎች አውደ ውጊያዎች ተደርገዋል። ከዛ ባሻገር አገዛዙ ብልጽግና ጭንቅ ውስጥ ገብቷል። በዚህም እንግዲህ ብሔርን ከብሔር ለማጋጨት አጀንዳ ቀርጿል። ከአርበኛ መምህር አበበው ወርቁ ልጀምርና እንደሚታወቀው እንግዲህ በእሱ አካባቢ ተደጋጋሚ ጊዜ ብሔርን ከብሔር ለማጋጨት በርካታ ስራዎች ተሰርተዋል። ከሰሞኑ ደግሞ ኃይሉ እየተዳከመበት እየተመናመነበት ያለው አገዛዙ ብልጽግና ብሔርን ከብሔር በማጋጨት አጀንዳውን ለመቀየር ሌላ አጀንዳ ቀርጾ መምጣቱ ተሰምቷልና ይህ አጀንዳ ምን ይመስላል? ከዚያ በፊት ግን ትናንት የተደረጉ አውደ ውጊያዎችን እና የተገኙ ድሎችን በዚሁ አጋጣሚ ለአድማጭ ተመልካቾቻችን ብታደርስልን። የአማራ ፋኖ ለተከበረው ህዝባችን ነፃነትና ክብር ሲባል እያደረገ ያለውን ተጋድሮ ለሀገር ወዳድ ኢትዮጵያውያን በማዳረፍ ረገድ ትልቅ ሚና እየተወጣ ላለው ለግሎባል ፋኖ ሚዲያ በእኔ ስም እና በተከዜ ክፍለጦርስን ምስጋና የላቀ ነው። እንዲሁም የትግላችን ግብና መዳረሻ በጉጉት የምትጠብቁ ሀገር ወዳድ ኢትዮጵያውያን እንደምሰነበታችሁ ማለት እወዳለሁ። ያው ተእንግዲህ በእኔ በኩል የቀረበልኝ ጥያቄ በመጀመሪያ ደረጃ በላይ አርማጭሆ ወረዳ፣ እኔም በዛው በቅርብ ርቀት ነው የሚገኘው የላይ አርማጭሆ ወረዳ ፋኖ የአንድ ብሄር ማህበረሰብ ነው ሌሎችን ብሄር ጨፍጫፊ ነው በማለት ትኩረት ሰጥቶ እየሰበከና አልፎ አልፎ አስገዳጅ የህዝብ ስብሰባዎችን በመሰብሰብ ለቅማንቱ እንደ ህዝብ ወደ ፋኖ ዝመቱ እያለ እያስገደደ ወደ እኛ ለማዝመት እየተዘጋጁ መሆናቸውን ሰሞኑን በሰጠን መረጃ ደርሰንባቸዋል። በዚህ ዘመቻ ላይ አብዛኛው ህዝብ ፈቃደኛ እንዳልሆነ እና ይህንን ከፋፋይ ስርዓት አልቀበልም ቅማንትና አማራ ለዘመናት አረን የኖር ልዩነት የሌለን ህዝብ ነን ቢልም በከፊል ግን የተወሰነው ህዝብ አሁን ያለውን የፋሽስታዊ ስርዓት አጀንዳ ተቀብለው ለዘመቻው ፈቃደኛ እንደሆነ መረጃዎች ደርሰውናል። የተከበርከው የቅማንት ህዝብ ወይ አሁን ያለው የአረመኒው ፋሽስታዊ ስርዓት በውድቀት ላይ ያለ፣ በተለይ በአማራ ፋኖ በጣም ብዙ የሞራል ውድቀት እና ኪሳራ የደረሰበት ውድቀቱን እንደ ሞትና እንደወደቀ የተረዳ ነገር ግን አሁን እንደ መጨረሻ የያዘ ወይ መፍትሄ ሀሳብ እና ስልጣኑን ለማራዘም ያቀደው እኩይ ተግባር አንደኛ ብሔርን ከብሔር በጣም እቅድ ታቅዶበት እና በጀት ጭምር ተበጅቶበት የማጋጨት ስራ መስራት፣ ሁለት አንድ እምነት ከአንድ እምነት ጋር ማጋጨት። ይህንን እንደ ትልቅ እቅድ በመያዝ ለዚህ እኩይ ተግባር ህዝባችን የማይደግፈውና የማይቀበለውን እኩይ ተግባር ለማስፈጸም ይህንን እኩይ ተግባር የሚያስፈጽሞ ከአመራር እስከ በጀት ድረስ በመበጀት የመጨረሻ ስልጣኑን ለማራዘም አቅሎ እየሰራ እንደሆነ ደርሰንበታል። ስለዚህ የተከበራችሁ የቅማንት ህዝብ ሆይ አንደኛ የአማራ ፋኖ ሌሎችን ብሔር ጨፍቻፊ አይደለም። የአማራ ፋኖ ነፃነትን የሚሻ ህዝባችን በነፃነት እንዲንቀሳቀስ የሚፈልግ አንተ ቅማንት ነህ ከዚህ አታስፈልግም፣ አንተ ኦሮሞ ነህ ከዚህ አታስፈልግም፣ አንተ አማራ ነህ ከዚህ አታስፈልግም፣ አንተ ትግሬ ነህ ከዚህ አታስፈልግም፣ የሚባልበትን የፋሽስታዊ ስርዓት ኢትዮጵያና ኢትዮጵያውያን ቀል የሆነውን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ እና የኢትዮጵያውያን አንድነት ለማምጣት መሥዋዕትነት እየከፈለ የሚታገል እንጂ ብሔሮችን ለይቶ ለመጨፍጨፍ የምንታገል እንዳልሆነ የተረዱልን ይገባል። እኛ እንደ አማራ ፋኖ አንድነትን፣ ነፃነትን የምንሻ ታጋዮች ነን። ስለዚህ የቅማንት ህዝብ የሆናችሁ በላይ አርማጭሆ ወረዳ አሁን በውድቀት ላይ ያለው የፋሽስቱ አብይ እናንተን ወደኛ ለማዝመት ባቀደው እቅድ መሰረት ለዘመቻው በማወቅም ሆነ ባለማወቅ በተወሰነ መልኩ ፈቃደኛ የሆናችሁ እንዳላችሁ መረጃዎች ደርሰውናል። ስለዚህ የዚህ ንኩይ ስርዓት አጀንዳ ይዛችሁ በኢትዮጵያውያን ደም ስልጣኑን የሚያራዝምን ስርዓት ተቀባችሁ ወደ ተሳሳተ መስመር እንዳትገቡ እና የታሪክ ተወቃሽ ጭምር እንዳትሆኑ አሳስባለሁ። ሌላው አሁንም ቢሆን በቀጠናው ላይ የተደራጀ የፋኖ ያላለን እኛ እና አርበኛ ማሮች ይዴ የአማራም የቅማንትም የሁለቱም ብሄር ተወላጅ ናቸው። ስለዚህ የእነሱን ፈለግ በመከተል ይህንን ትግል ከጎናችን ሆናችሁ እንድታግዙ አሳስባለሁ። ሌላውም ትላንትናን በዚህ በቀጠናው ማለት ነው፣ አሁን ውጊያ ስናደርግ ውለናል። በዚህ በሙሴባን በቀጠና ከእንግዲህ በውድቀት ላይ ያለ ስርዓት የፋሽስቱ ስርዓት ማለት ነው፣ ስብሰባ ትናንት በሳ ሙሴባን የተጨቀማቸው ወረዳ ነውስ፣ ወረዳ ናት ከዛ ከተማ ላይ ስብሰባ እንደነበረው እኛም መረጃ ቀድሞ ደርሰው ነበር። ያን ስብሰባ ለመደናቀፍ በተለያየ ቦታዎች ላይ ድፈጣ በመጣልም የቆረጣ ውጊያ በማድረግም በቀጠናው በመግባት የተከዜ ክፍለጦና የተመቱ ደጀን ክፍለጦች ጥምር በመዋል በመናበር ጠላት ላይ ከፍተኛ የሆነ የሞራል ውድቀትን ኪሳራን በህዝቡ ፊት አሳይተናል። ለምሳሌ ያክል በጣም ትላንት የሚያሳፍር ነው የደረሰባቸው የውጭ ኪሳራ። ሰላም አስከባሪዎች አጋጣሚ በድንገተኛ ስለደረስነባቸው ሚልተሪ ልብሳቸውን በመውለቅ ቂብል በመልበስ መሳሪያቸውን ቀብረው ደብቀው ወጥተው የሄዱበት መንገድ። የተወሰኑት ደግሞ በመሮጥ ያው እግራቸውን የወለቀ እንዳለና ወደ መጀሻ የገቡ እንዳሉ መረጃዎች ደርሰውናል። ነገር ግን መጨረሻ ላይ ታፍነውም ስለነበር የመከላከያ ኃይል እንዲደርስላቸው ወደ ታች አርማጭሆ ወረዳ ወደ ታንጃ በመደወል አምስት ወራት ና ዙዋያ ሶስት ይዞ በመምጣት መንገድ ላይ የደፈጠ ኃይላችን በመከላከያ ሰራዊት ላይ ከፍተኛ የሆነ ሙትና በቁጥር ያልታወቀ ሙትና ቁስለኛ ይዘው መመለሳቸውም መረጃዎች ደርሰውናል ማለት ነው። አመሰግናለሁ። በእኔ በኩል ያለው ይሄ ነዋ። መልካም አርበኛ አበብ ወርቁ እጅግ አድርጌ ነው ማመሰግነው። ወደ አርበኛ መምራስ አስፈው አደራጀው መለሳለሁ። እንደሚታወቀው እንግዲህ ረመጡ ደጀን ክፍለ ጦር እና ተከዚ ክፍለ ጦር በጋራ በመሆን በሙሴ ቫምብ ታላቅ ድል ተጎናጽፈዋል። ይህንንና በሰሜን ጎንደር የራስ አሞራው ሶስተኛ ኮር ከፍተኛ ሆነ ተጋድሎ እያደረገን የሚገኝ በኔትወርክ መቆራረጥ ምክንያት የራስ አሞራው ውብነ ኮር አመራሮችን እንዲሁም የክፍለ ጦር አመራሮችን ማግኘት አልተቻለም። መምህር አስፈው በአካባቢው ያለውን ሁኔታ በደንብ ስለምታውቀው ያለውን ሁኔታ ለአድማጭ ተመልካቾቻችን ብታደርስልን መልካም። በጣም አመሰግናለሁ። ጓዶቹ ወንድሞቼ ምናልባት እንግዲህ በኔትወርክ ምክንያት በርካታ የሚሰሩ ስራዎችን ለእያንዳንድ ከለው ጭ ግን የአማራ ፋኖ በርካታ ስራዎችን እያከናወነ ነው የሚገኙ። በማስተዳደር በኩል በመልከ ማስተዳደር በኩል ወደ አጠቃላይ ወደ ውጊያዎችን በማድረግ በኩል ከፍተኛ ተጋድሎዎችን እያደረገ ነው የሚገኘው። ምናልባት እንግዲህ ወደ ቃለመጠይቆች ስመጣ እንደተባለው የአማራ ፋኖ ብሔራዊ ሀይል ሰሜን አማራ ከተና ላይ ይዘለቃል። በተኛ ማቸ ረመጅን ክፍለጦርና ከዚህ ክፍለጦር በፊትም በርካታ ውጊያዎችን ሲያደርጉ የቆዩ አንጋፋ ክፍለጦሮች ናቸው። እንግዲህ እንደ ረመጅን ክፍለጦር ከአንጋፋ አወዜ ክፍለጦር የተወለደ አንጋፋ ክፍለጦር ነው ነች። በርካታ ውጊያዎችን አብረን በጥምርት ምናደርግ ቆይተናል ማለት ነው። በትናንትና ውለት በተደረገው አውደውጊያ ውጊያ ያው እየተጠና የደፈጣ ውጊያን መሰረት ያደረገና አጠቃላይ ለጉሪላ ሳይደር መሰረት የሚሆን አውደውጊያ ተደርጎ ጠላት ሙሉ በሙሉ ኬታራና ተናቶ ከኛ ምንም አይነት ጉዳት ሳይደርስ የተመለው የተመለ ወደመጣበት የተመለሰበትን ሁኔታ ቅድም ቅድሜ ፋኖ መምህር አበው ሲናገር እንደነበሩ በዛ ህግ ማስተናገር ችለናል። ያው ቀጠናችን በዚህ ልክ ነው ነፃ አድርገን ይዘኛለን። አይ መልካም፣ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሶስተኛ ራስ አሞራው ቋል በሶስት ግንባሮችን አውደ ውጊያ እያደረገ ነው የሚገኘው። በነገር አዲሸ ግንባር፣ ዳባት ግንባር፣ በዘሪማ ግንባር በሶስቱ ግንባር ነው አውደ ውጊያዎችን እያደረገ የሚገኘው። እንግዲህ ጠላት አጠዳለሁ ብሎ የሌሊት ኦፕሬሽን ሰርቶ የመጣውን ጠላት ደፈጣ በመጣል የአማራ ፋኖ ነው። ከፍተኛ ተጋድሎ እያደረገ ነው የሚገኘው። አውደ ውጊያው እስከዚህ ውስጥ ከዚህ ሰዓት ድረስ አለ። ከፍተኛ የጠላት ኪሳራ ጠላት ኪሳራ እንደደረሰበት ነው መረጃዎች አሉኝ። አውደ ውጊያው ግንባር ላይ ነው ያለሁት እኔ። አጋጣሚ ነው መረጃዎችን ለማጋራት ትንሽ ያው አውደ ውጊያ ላይ ስላለውኝ አስቸጋሪ ነው። በጣም በከፍተኛ ሁኔታ ተመቶበት አለኝ። በዚህ ልክ ነው ያለው መረጃ። ከዛ ውጪ ግን የአርሶ አደሮች ቤት በሞርተር የተቃጠለ የአርሶ አደሮች ቤት አለ ለምዝርዝራቸውንና አጠቃላይ የተጎዳውን ንብረት ሙሉ በሙሉ በመረጃ ሰንደን ለሚዲያ የምናቀርብ ይሆናልኝ። ለጊዜው ግን የሶስት አርሶ አደሮች ቤት በሞርተር ተቃጥሏል። ከዛ ውጪ አዝርቶች፣ የጤፍ አዝርቶች ተቃጥለዋል። በርካታ በአርሶ አደሩ ላይ በርካታ ጉዳቶችን ማድረስ ችሏል ማለት ነው። ከዚህ ልክ ነው ያሉ መረጃ ወንድማለት። መልካም እጅግ አድርገን እናመሰግናለን። ከዚህ በተጨማሪ አርበኛ መምህር አስፈው መረጃ እንድትሰጠን የፈለግ ነው። እንደሚታወቀው ረመጡ ደጀን ክፍለ ጦር በአርማጭሆ በተለያዩ አካባቢዎች በመንቀሳቀስ አውደ ውጊያዎችን እያደረገ ነው። ከዛ ባሻገር ቅድም አርበኛ አበበ ወርቁ እንደገለጸው በቅማንትና በአማራ ብሔር በኩል ግጭት ለማስነሳት ትልቅ ስራ እየተሰራ ነው። እንደረመጡ ደጀንክ ስለ ጦር ይህንን ግጭት ለማስቀረትና በማህበረሰቡ ላይም ግንዛቤ በመፍጠር በኩል ምን አይነት ስራዎች እየተሰሩ ነው? አርበኛ መምህር አስከው። መልካም ምናልባት እንግዲህ እንደዚህ አይነት የፖለቲካ አጀንዳዎች፣ የሀሰት ትርክቶች የሚመጡትኝ በተሸነፈ ስርዓት ላይ ነው። ይህ ስርዓት የሞተ ያበቃ የበሰበሰ ስርዓት ነው። የሀሰት ትርክቶችን እየነዛ ህዝብን ከህዝብ ጋር የማጋጨት አባዜዎችን ያለው ሥርዓተ መንግስት ነው። በዋናነት ህዝቡ ይህን ነገር ሙሉ በሙሉ ተረድቶታል። በተለይ በላይ አርማጭሆ በኩል ያለው የቅማንት ማህበረሰብ ከአማራ ፋኖ ጋር ጎን ተሰልፎ ነው ያለው። ምናልባት አንዳንድ የቀጥረኞቹና ባንዳዎች ይኖራሉ፣ በስርአቱ በኩል የስርአቱ አገልጋዮች ወንበር አስጠባቂዎች ይኖራሉ። እነሱ ደግሞ የቅማንትን ህዝብ አይወክሉም ነው ዋናነት መያዝ መቻል ያለበት ወንበር አስጠባቂው ሁሉ ምናልባት የቅማንትን ህዝብ ሊወክል አይችልም። የቅማንት ህዝብ ያለው ከአማራ ፋኖ እና ከአማራ ፋኖ ጎን ብቻ ነው። ምናልባት ግን በዚህ በቅጥረኛው ተታተት ተጣሉ፣ ተጨበርብረው በሀሰት ፕሮፓጋንዳ፣ በሀሰት የሀሰት ፍርክ እና አጠቃላይ ሌላ ሴራ ይዘው የሚመጡ ሰዎችም ካሉ ከጎናችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ አራተኛ ደጃዝማች ኮር ተከዜ የክፍለ ጦር ተጠርንፎ አንድ ብርጌድ የሚገኝ የቅማንት ማህበረሰብ የፈራ አንድ ብርጌድ ይገኛል እና አጠቃላይ በርካታ ቀበሌዎችን ነጻ አውጥቶ እያስተዳደረ ያለ ብርጌድ አለን። በላይ አርማጭሆ ቀጠና ማህበረሰቡን በአግባቡ ፍትህ እየሰጠ እያስተዳደረ የሚገኝ ብርጌድ ነው። ምናልባት ቅድም ወንድሜ አርበኛ አበው ሲናገር እንደነበረው ማህበረሰቡ ከጎናችን ነው። አሁንም ቢሆን እንደኛ እየሰራን ያለ ነው። ማህበረሰቡ ከጎናችን ሆኖ ከእኛ ጋር እንዲታገል አጠቃላይ የትግሉን አላማ በአንድ ብሔር ብቻ ሳይሆን አማራ በመሆናችን ሊገለን ሊያጠፋን የመጣ አጠቃላይ አማራ እንደ ጀኖሳይድ ሊፈጽም የመጣ ስርአት እንደመሆኑ መጠን በጋራ መመከት እንዳለብን ማህበረሰቡ ግንዛቤ ስላስጨበጥ ነው። መቶ በመቶ እንዲህ አይነት ነገር ይኖራል ብዬ አልገምትም። ሊኖር የሚችለውም በዚህ በቅጥረኛውና በአንዳው ነው። በአንዳውን ደግሞ ለማጽዳት እቅዶችን አውጠን ከማህበረሰባችን ጋር ሆነን የምናጸዳበትን መንገድ እያመቻቸን ያለ ነው። በዚህ ልክ ነው። ምናልባት የቅማንት ማህበረሰብ ከስርዓቱ ጋር ተሰልፎ የአማራ ፋኖን ይወጋል የሚል እምነት የለኝም። ማህበረሰቡም እንዲህ አይነት ተልካሻ ማህበረሰብም አይደለም፣ ስልጡን ነው ገብቶታል። የትግል አላማውንም በደንብ የገባው ማህበረሰብ ነው። ይሆናል ብዬ የምገምተው በዚህ በቅጥረኛውና በባንዳው ነው። ቅጥረኛውንና ባንዳውን ደግሞ አይቀጡ ቅጣት እንደምንቀጣው በክንዳችን በፈርጣማ ክንዳችን እርግጠኛ ነን። በዚህ ልክ ነው ያለን መረጃ። ያው ምናልባት ማህበረሰቡን አሁንም ቢሆን በየቤተ ክርስቲያንና አድባራቱ እየወጣን ከፍተኛ አስተምሮትን እየሰጠን ስብሰባዎችን እየሰበሰብን የማስተዳደር አቅማችን እየገነባን እስከ ላይ ድረስ እስከ ላይ አርማጭሆ ወረዳ ድረስ መገብተን ማህበረሰባችን የምናስተዳድበትን እቅድ አውጥተና ነድፈና መንቀሳቀስ መቻል ያለብን ብዬ ነው ማሰበው። በዚህ ልክ ነው መረጃዎችን ማጋራት መወደው። ስለዚህ የላይ አርማጭሆ ማህበረሰብ ከታች አርማጭሆ ማህበረሰብ በባህሉ በወጉ በልምዱ በታሪኩ የተለየ ማህበረሰብ አይደለም። አንድ አይነት የአስተሳሰብ አንድ አይነት አመለካከት ያለን ማህበረሰቦች እንደመሆናችን መጠን የተለየ ለአማራ ወይም ደግሞ ለአርማጭሆ ህዝብ ብቻ የመጣ ሳይሆን አጠቃላይ የአማራ ክልል ላይ የሚኖረውን የማህበረሰብ ክፍል ሊያጠፋ ሊያወድም የመጣ ስርዓት እንደመሆኑ መጠን ሁላችንም በአንድ መከተን ይህን ወራሪ ጠላት ማስቆም እና እስከወዲያኛው ድረስ መሸኘት ይጠበቅብናል ብዬ ነው የማስበው። ድል ለአማራ ፋኖ! አመሰግናለሁ ወንድሞች፣ መልካም። በሌላ ጥያቄ እንመለሳለን። ወደ አርበኛ አበው ወርቁ ልመለስ። እንግዲህ እንደሚታወቀው ቅድም አርበኛ መምህር አስፋው እንደገለጸው በገንዘብ በወዳቸው የተታ የተታለሉ ባንዳዎች እንግዲህ የፋኖን ወደ ብሔር ተኮር የፋኖን ትግል ወደ ብሔር ተኮር ቀይረው በአገዛዙ ብልጽግና በኩል አጀንዳ ተሰጥቷቸው አጀንዳ ተቀብለው የተለያዩ ቅስቀሳዎችን እያደረጉ እንደሆነ ግሎባል ፋኖ ሚዲያ የደረሰው መረጃም ያመላክታል። አርበኛ አበበው በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጣለ? ተጨማሪ ሀሳብ ካለ መምህር አስፈው ከተናገረው ውጭ መርካብሽ ይሄ ነገር የቅማንት ህዝብ እውነት ለመናገር ወደ እኛ የዘመተ አለ ብዬ አላስብም እኛም በቅርብ እርቀት ነው ያለውን የራሴ እዙን በየትኛውም አጋጣሚ ትምህርት እየሰጠ ነው ነው የምንገኘው ነገር ግን ይሄ አሁን ላይ በውድቀት ላይ የሚገኘው የፋሽስቱ አብይ አህመድ ስርዓት ማለት ነው ቀረኝ የሚለው የመጨረሻው የመጨረሻ የሆነ ፓወሩ ምንድን ነው ብሔርን ከብሔር እምነትን ከእምነት ጋር ማጋጨት ነው ሆን በእንደ ትልቅ እቅድ አቅዶ በጀስቴምር በጅ እያንቀሳቀሰ ያለ ማለት ነው እና የተከበረ የቅማንት ህዝብ እውነት ለመናገር ሰልጡን ህዝብ ነው። ዛሬም ነገም ከጎናችን የሆነ ልብይ ነው ሙሉ ለሙሉ ማስበው ማለት ነው። ለዛ ማሳያ የሚሆን እንደ ተከዜ ክፍለ ጦር በረሳ ሞራው ብርጌድ፣ ባብሸት ሻለቃ ሙሉ የቅማንት ተወላጆች ይገኛሉ። ይሄ ምንድን ነው? በደንብ ከዚህ በፊት በቀጠናው ገብተን ሰፊ ትምህርት በመስጠት የፋኖ አላማችን ብሄር ተኮር ሳይሆን ኢትዮጵያና ኢትዮጵያን በማሰብ እንደምንታገል የአስተዳደር በቃታችን በማሳየት አንድ ሻለቃ መመስረትም ችለናል። በቀጠና ውስጥ ገብተን ማለት ነው። ነገር ግን ይህ ባንዳ ርዝራጅ ስርዓት መጨረሻ እቅዱ አድርጎ እየተንቀሳቀሰ ያለውን በማስገደድም ጭምር ነው። በነገራችን ላይ ወደ ሮቤት ቀጠና በመግባት ገበሬውን መሳሪያ በግዳጅ እየቀማ የተወሰነውን ማህበረሰብ ደግሞ በፕሮፓጋንዳ እኛ ባልገባንበት የቅማንት ቀጠና ፋኖ ብሄር ጨፍጫፊ ነው ፋኖ ሌላ ቢሮችን አጥፊ ነው፣ በማለት የሀሰት ትረክ ለምንም ለማያውቀው ለገጠር ጨዋ ማህበረሰብ በማስተማር በማያውቁት የተወሰኑትን እንዲዘምቱ አድርጓል። ሌሎችን ደግሞ በማስገደድ ነው። በነገራችን ላይ ያገኘት መረጃ ኔ ላይ አርማጭሆ ላይ መሳሪያ እየቀማ በግድ ለመሳሪያ ሰው ሲሉ ሳይወዱ በግድ እንደመጡ ይህን ትግል እንደማይፈልጉ ብዙዎች አሁንም ቢሆን እየገለጹልን ነው የሚገኙት። ስለዚህ የተከበረ የቅማንት ህዝብ ዛሬም ነገም ከዚህ በፊትም አብረን የኖር ለወደፊትም አብረን የምንኖር ነን። ስለዚህ የዚህም እኩይ ስርዓት በመሞት ላይ የሚገኝ ስርዓት አጀንዳና የውሸት ትረግ ተጠቅመውም ሆነ በማወቅም ባለማወቅም ለዚህ እኩይ ስርዓት ግብዓት ማስፈጸሚያ እንዳይሆኑም ጭምር አሳስባለሁ ማለት ነው። በነገራችን ላይ ይህ አሁን ያለው የፋሽስቱ ስርዓት ብሄር ብቻ አይደለም። አሁን ላይ አዳዲስ መረጃ ምን እየደረሰኝ አለ በአማራ ማህበራት የተለያዩ ማህበራት ላይ አውራጅና ጫኝ ማህበራት ላይ ወጣቶች ማህበር ላይ የተለያዩ ማህበራት ላይ ወጣት መልምለው እንዲሰጡትን እያስገድበ ይገኛል። ማህበራት ላይ ወጣት መልምለው ካልሰጡት ወጣቶች፣ በማህበራት ላይ እየተሳተፉ ያሉ ወጣቶች ከስራቸው እንደሚታገዱ በማስፈራራትም በማንገራገር ነው የሚገኘው። ዞሮ ስለዚህ ስርዓት ምንድን ነው ያበቃለት መሆኑንም ማሳያ ነው በቅዠት ውስጥም እንዳለ እየተረዳ ነው ያለን። እኛ ማለት ነው ሌላውም አሁን ላይም በዚህ በቀጠናው ላይም አንዳንዴ ስንመለከተው ሰላም አስከባሪዎችንም የመከላከያ ልጥ አልብሶ የማምጣት ስራውንም አሁንም ቢሆን እያስቀጠለ ነው ያለ። የኃይል ጥራጥም ጭምር ስለገጠመው ማይጭረው ጉድጓድ የለም። ስለዚህ ቀረኝ የሚለውን የመጨረሻ ስ የመጨረሻ ፓወሩ ምንድን ነው? ብሄር ከብሄርና እምነትን ከእምነት ማጋጨት ነው። ስለዚህ እኛ እንዳመረፋን ነው ብሄርን ለይተን የምንጨቁን ጨቋኝ ስርዓት አይደለም። የመጀመሪያው አላማችን የሚወጣንበት አላማ ይሄ አይደለም። ሁሉም ሊረዳልን ይገባል። ሁሉም ስለሚረዳን ስለሚያውቅልን ነባራዊ እውነታ እስካሁን የሄድንበት እርቀት እንኳን ስለሚታወቅ ማለት ነው። ስለዚህ ሁሉም ብሄር ከጎናችን ሊሆን ይገባዋል። እኛ ብሄሮችንም ሌሎች እምነቱንም ሌሎች እምነቶችንም ለይተን የምናጠፋ የምንጨፈጭፍ እንዳልሆንን ሁሉም ሊያውቅልን ይገባል። ሁሉም ያውቃል ብዬ አስባለሁ። እስካሁንም የትኛውም ላይ ብሄር ላይ ተንቀሳቀሰውም ስለሌለና አላማችን ይሄ አይደለም። የወጣንበት የመጀመሪያው አላማችን እንደ አማራ ነፃነታችን ማወጅ ሲቀጥል፣ የኢትዮጵያን ህዝብ ነፃነት፣ ሉዓላዊነት፣ የኢትዮጵያን ወግ፣ ልማድ፣ ባህል ወደ ነበረበት ወደ ጥንታው ኢትዮጵያ መመለስ ነው አላማችን እንጂ ልዩ ትኩረት ብሄር ላይ አድርገን አንሰራም። ይህ አሳፋሪ ነው ለኔ እውነት ልመናገር ማለት ነው። መልካም እጅግ አድርገን እናመሰግናለን። እንግዲህ ግሎባል ፋኖ ሚዲያ ከዚህ በፊትም በቅማንትና በአማራ ብሔር ላይ ግጭት ሊቀሰቀስ ታስቦ ይህንንም ጉዳይ የአማራ ፋኖ ብሔራዊ ሀይል ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝ ማሽኮር አመራሮችን አነጋግሮ በወቅቱ ችግሮችን እንደተፈቱም፣ አሁንም የተከሰቱ ችግሮች ማህበረሰቡን የማይወክሉ ነገር ግን በሆዳቸው የተገዙ ሆዳቸውን ለማስቀጠል ሲሉ ማህበረሰብን ከማህበረሰብ በማጋጨት የራሳቸውን እኩይ አላማ ለማሳካት እንጂ ሁለቱ ብሔሮች የተዋለዱ የተጋመዱ ተከባብረው የሚኖሩ የጋራ ባህል፣ ሃይማኖት፣ ወግ ያላቸው ህዝቦች ናቸው። በእነዚህ ህዝቦች ላይ የፖለቲካ ሊሰራ አይገባም። ከዚህ በፊትም እንግዲህ ህዝቡ እየተማረበት ይመስላል። ነገር ግን ቅድም መምህር አርበኛ እስፋው እንደገለጸው በሆዳቸው የተገዙ አንዳንድ ስግብግብ ባንዳዎች ይህንን እኩይ አላማ ለማስፈጸም ካገዛዙ ብልጽግና አጀንዳ ተቀብለው ስራ ጀምረዋል። ይህንን ደግሞ ለማክሸፍ የፋኖ ኃይሎች ጠንካራ የቤት ስራ ይጠበቅባቸዋል። ወደ መምህር አርበኛ አስፋው ስመለስ እንግዲህ እንደሚታወቀው ከጎንደር ሁመራ፣ ከሁመራ ጎንደር እንዲሁም ከጎንደር ወደ ተለያዩ የወረዳ ከተሞች በተሽከርካሪዎች ላይ የሚፈጸሙ ዘረፋዎች፣ እገታና ወንጀሎች አሉ። ከዚህ በፊትም በተለይ በአንዳንድ ተቋማት ላይ የተፈጸሙ የዘረፋ ወንጀሎች አሉ። ከአርበኛ አበው ወርቁ ጋርም ባደረግ ነው። ቆይታ የአገዛዙ ብልጽግና ባንዳዎች ስምሪት የተሰጥቷቸው እንደ ቀይ መስቀል ማህበር ሰራተኞችን ማገታቸውና ፋኖም ማስለቀቁ እንዲሁም በድርጅቱ ምስጋና ማግኘቱን ለአድማጭ ተመልካቾቻችን ማድረሳችን ይታወቃል። መምራት አስፈው እንዲሁም በዚህ ጉዳይ ላይ በተሽከርካሪዎች ላይ ዘረፋ የሚፈጽመው የትኛው አካል ነው? እስኪ ይህንን ለአድማጭ ተመልካቾቻችን ግልጽ በሆነ መንገድ መረጃውን ብታደርስልን። በጣም ደስ የሚል ቃለ መጠየቅ ነው። እውነት ለመናገር ከእስካሁኑ ስራ ይህ ስራ በደንብ መሰራት ያለበት ከማህበረሰባችን ሊነጥለን ያለ በአንድ ስቴፕ የተበለጥነበት ስራ ነበር እና አሁን አሁን ነው የገባው። ማህበረሰቡም በእኛ ዘንድ ያልሆነ የምናደርገው ስራ እንዳልሆነ ማህበረሰቡ የገባው እንጂ መጀመሪያ እኛ ነበር የምንመስለው የአመራፋን ነው ነበር እንደ ይነት ስራዎችን የሚሰራ የሚመስለው ማህበረሰቡ በጭፍኑ ማለት ነው። አሁን ላይ ግን ለይቶ ማወቅ ችሏል ማህበረሰቡ እነዚህ ሰዎች እነማን ናቸው ከተባለ በአማራ ፋኖ አደረጃጀት ስር የሌሉ ጥቁር አስፋልት ብቻ የሚኖሩ ሰዎች ናቸው። እሺ፣ አርበኛ መምህር አበበ ወርቁ በጥያቄው ላይ ተጨማሪ ሀሳብ ካለህ ለአድማሽ ተመልካቾቻችን ሰፋ ባለ መልኩ ጥያቄውን ግልጸኝነት በሆነ መልኩ ለአድማሽ ተመልካቾቻችን ብታብራራለን። መልካም። እሺ፣ ስለነበረን ቆይታ አመሰግናለሁ። ጠቅለን ለማድረግ ያክል በመጀመሪያ ደረጃ እንግዲህ በተለይ ጥቁር አስፋልት ላይ በህዝብ እይታም እንደ ፋኖ እያሰደውን ያሉ አካላት እነማን ናቸው የሚለው እየደረስነባቸው ነው። እነሱ ምንድን ነው ከተማ ላይ ነው የሚውሉ ሚገውም ዙሮ ከተማ ላይ ነው ማለት ነው። ስለዚህ አሁን ላይ በውድቀት ያለው ስርዓት በተለይ የበጀት እጥረትም ስለገጠመው ያን በጀት ለማካካስ እንኳን ሀይል እያስተማራ እየላከ መሆኑን እኛም ተረድተናል። በልዩነትም እየያዝነ የማጣራ ስራም አጠናክረን እየቀጠልን ነው ያለ ነው ማለት ነው። ሌላው በመቀጠል የተለያዩ አውዶጊዎችን እንደ ሰሜን አማራ ቀጠና በተለያዩ ቦታዎች ላይ እያደረግን ነው የምንገኘው። አሁን ላይ ትግላችን ተፋጥፎ ለወደፊትም አሁንም ቢሆን ይቀጥላል እያስቀጠልን ነው የምንገኘው ማለት ነው። ስለዚህ ሁሉም የአማራ ህዝብ ከዳር እስከ ዳር ትግላችን ዝም ብሎ ከመመልከት እየወጡ በተባበረ ክንድ አሁን ያለውን አረመኔያዊ የፋሽስት ስርዓት ለአንዴና ለመጨረሻ ጊዜ ጫፍ ላይ የደረሰን ስርዓት ነቅለን እንድንጥል እንድታግዙንም አሳስባለሁ ማለት ነው። ሌላው ወደዚህ ወደ ቅማንቱ ማህበረሰብ ላይ ያለው ወደ ቀጠና ውስጥ እኛም በመግባት ትምህርትን በመስጠት ህዝቡን በእጃችን እንደምንይዘው መቶ ፐርሰንት እርግጠኛ ነኝ እኔ ማለት ነው። ያ ማለት ምንድነው አዚህ በፊት ግማሹን ማህበረሰብኛ ሙሉ ለሙሉ ማለት ይቻላል ጃኒካው የጥቅል ድንጋይ ንጉስ ወረዳ ቀጠናን ይዞ በሰፊው ማለት ነው እኛ ይዘነዋል። ይህን ቀጠና አሁን ያለው የፋሽስቱ ስራ እኛ ያልደረስንባቸው ቀጠናዎች፣ እኛ ገብተን ትምህርት ያልሰጠንባቸው ቀጠናዎች፣ የማስተዳደር ብቃታችን ያላሳየንባቸው ቦታዎች ላይ በመግባት ነው የውሸት ትርክ በመፍጠር የቅማንትን ህዝብ ከእኛ ጋር በተለይ ከአማራ ህዝብ ብሄርን ከብሄር ጎሳን ከጎሳ ጋር ለማጋጨት አስቦ እየተነሳ ያለው ይህንንም ቅድም ገልጸነዋል። በደንብ በጀት ተበጅቶለት አመራር ጭምር ተመድቦለት ይህን እኩይ ስርዓት ለሚያስፈጽም አቅደው እየተንቀሳቀሱ ይገኛሉ። ነገር ግን ይህን እኛም እንደ አማራ ፋኖ ነው በተባበረ ክንዳችን እንደምናከሽፈው መቶ ፐርሰንት እርግጠኛ ነኝ። እናከሽፈዋለን። ምክንያቱም ግማሹን ማህበረሰብ በእጃችን ስላለ፣ ከኛ ጋር በትግል አብረው እየታገሉ ነው ያሉ የቅማንት ማህበረሰብ ማለት ነው። የተለያዩ አሁን ያለው ስርዓት በተለያየ ቦታ ላይ የበጀት ስርዓትን ቅድም ብየዋለው ስለገጠመው ህዝብን በመሰብሰብ ገንዘብ የመለመን ስራ ገንዘብ እየለመን የመሰብሰብ ስራ አቅሎን እየሰራ ነው ያለ። ይህንን በየትኛውም አጋጣሚ ጠቅላላ ማለት ነው አሁን ያለው የፋሽቱ ስርት የሚያስበውን ስብሰባ እያ አቅዶ በቀሉት ቀን መሰረት እኛም የደፈጣ ውጀም የቆርጣ ውጀም በማድረግ እያከሸፍነ ነው የምንገኘው ለወደፊትም ይህንን አጠናክረን እንደምንቀጥል ነው እኔ የማሳውቀው ማለት ነው። እሺ አርበኛ መምህር አስፈው ተመልሷል። በጥያቄው ላይ ሀሳብክን መቀጠል ትችላለ። በጣም ጥሩ። ያው ሀሳቤን ወደ መቋጨት ላይ ነበርኩኝ። ምናልባት እንግዲህ በአገዛዙ ስር ተጠርንፈው ማለት ይቻላል። በውስጥ አዋቂነት ያገዛዙ ቀኝ እጅ ሆነው ህዝባችን እየገደሉ ያሉ የነገ የአማራ ታሪክ የኢትዮጵያ ታሪክ የማይረሳቸው ትክክለኛ ወጥ የሆኑ የባንዳ ስራን እያከናወኑ ያሉ ሰዎች ናቸው። እውነት ለመናገር በጣም የሚያሳፍሩ ናቸው። አሳፋሪ፣ አስነዋሪ፣ ከአማራ ባህል ከአማራ ወግ ውጭ የሆኑ ተግባራትንም ይፈጽማሉ። በየከተማዎች እየገቡ አርሶ አደርም ጭምርም የሚበሉ አሉ። ለምሳሌ ማሂን በተባለች ከጠና አካባቢ አቶ ሙሌ የሚባል ግለሰብ በእንደዚህ አይነት ዝም ብለው ካገዛዙ ቀኝ እጅ በሆኑ ሰዎች ተገድሏል። እነዚህ ሰዎች ፋኖ አይደሉም፣ ከፋኖ አደረጃጀት ውጭ ናቸው። ስለዚህ እነዚህ ሰዎች ፋኖን ሊወክሉ አይችሉም። በእንደዚህ አይነት አደረጃጀት ድርጅታችን እየጠለሸብን ነው ያለ። ይሄንን እርምጃ ለመውሰድ ደግሞ እኛ ስለተገደድን ከዚህ በኋላ የማያዳግም እርምጃ ለመውሰድ ነው ተዘጋጅተን ያለ። በቅርብ ቀን በስም ዝርዝር ደረጃ ከወልቃይ ጠገዴ እስከ አደኛ ሀገር ጫቆ መተማ ድረስ ያለውን ቀጠና በስም ዝርዝር አውጥን እስከ ፎቶዋቸው ድረስ ለህዝባችን ይፋ እናደርጋለን። የተመለሱ ጥያቄ አቀርቦላቸዋል፣ ጥሪ ቀርቦላቸዋል። የሚመለሱና ወደ እኛ እጃቸውን የሚሰጡ ከሆነ መልካም፣ እጃቸውን የማይሰጡ ከሆነ ግን መቶ በመቶ እርምጃ ለመውሰድ የምንገደድ መሆኑንና ለአለም ማህበረሰብ አሳውቀን ለአማራ ህዝብ አሳውቀን እርምጃውን መጀመር እንዳለብን የተመካከርነበት ሁኔታ ነው ያለ። በዚህ ልክ ነው ሀሳቤን እየቋጫ የነበረ ኔትወርክም ሊያጦራን ስላልቻለ በጣም አመሰግናለሁ። ዚ ዙሪያ መልካም እንግዲህ በቀጠናው ህዝቡ ተደጋጋሚ የሚያነሳው ጥያቄ ነው። ይህንንም ጥያቄ የህዝቡን ጥያቄ ወስዶ የአማራ ፋኖ ብሔራዊ ልሰሜን አማራ ቀጠና በለይዝ የአራተኛ ድጃዝ ማሽኮር በጥብቅ ክትትል ስራውን እንደሚሰራ ተስፋ እናደርጋለን። ውዲ ተከበራችሁ አድማጭ ተመልካቾቻችን በዛሬው ህልውናችን ፕሮግራም የተከታተላችሁትን ይመስል ነበር። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዕዝ የአራተኛ ደጃዝማች ኮር የተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ወርቁ እንዲሁም የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር የረመጡ ደጀን ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር አስፋው አድራጀው አብረውን ቆይታ አድርገዋል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስክንገናኝ መልካም ጊዜ፣ ጤና ይስጥልኝ።